የአላህን ጌትነት የእሱን ብቸኛ አምላክነት በልባችን አምነን እንቀበላለን፣ በአንደበታችን በሸሃደተይን እንመሰክራለን፣ በሰውነታችን ደግሞ በተግባር አላህን እናመልካለን። እምንሰግደው የምናጎነብሰው፣ የምንደፋው፣ የምንቆምለት በልባችን አምላካችን ነው ብለን ስላመንን፣ በአንደበታችን ደግሞ በላኢላሃ ኢላላህ ስለመሰከርን ነው። የሦስቱ ድምር አንድ ላይ ኢማን ተብሎ ይጠራል። እምነት ሲባል ዝም ብሎ ልብ ላይ ብቻ የሚቀመጥ ሰውነት ሰራውም አልሰራውም፣ ምላስ መሰከረለትም አልመሰከረለትም፣ ልብ ካወቀ ብቻ ይበቃል የሚባል አይደለም። ሐሰኑል በስሪ ረሒመሁላህ ታቢዕይ ናቸው ሲናገሩ የኢማንነት ምንነት ሲገልጹ ለይሰል ኢማኑ ቢተመኒ ወላ ቢተሐሊ፣ ኢማን የሚባለው ነገር እንዲሁ ዝም ብሎ በመመኘት የሚገኝ ወይ በመጋጋት ውጫዊ ማንነታችንን በማስዋብ የሚመጣ አይደለም። ወላኪን ማወቀረ ወቀረ ፊ ልቀልቢ ወሰደቀሁ ልዓመል በልባችን ላይ ተረጋግቶ የተቀመጠ ጥርጣሬ ያልገባበት ስራ ደግሞ እውነት መሆኑን የመሰከረለት በተግባር የተቀየረ። ስለዚህ እምነት ቀውሉን ወዓመል ንግግርም ነው ተግባርም ነው ማለት ነው። እና ስለዚህ ኢማን ምንነት ነው የምናየው። ኢማን ወይም እምነት የሚባለው ወሁወ እሱም ብድዑ ወሰብዑነ ሹዕባ ብድዑ ወሰብዑን ሰባ ከምናምን የሚደርስ ሹዕባ ክፍልፋይና፣ እና ቅርንጫፎች አሉት ይላሉ ሸይኹ። ብድዕ የሚባለው በዓረብኛ ከሦስት እስከ አስር የሚደርስን ቁጥር ለመግለጽ ይመጣል። ልክ ራህጥ ሲባል ከአስር ያነሰ ከሁለት የበለጠ ሆኖ ከሦስት እስከ ዘጠኝ ያለ ቁጥር ራህጥ እንደሚባለው ሁላ ቢድዕ የሚለው ከሦስት ጀምሮ እስከ አስር ድረስ ያለን ቁጥር ለመግለጽ ይመጣል ወሁወ ቢድዑን ወሰብዑነ ሹዕባ ሰባ ከምናምን የሚደርሱ ቅርንጫፎች አሉትም በሌላ የኢማሙ ሙስሊም ዘገባም ስልሳ ከምናምን የሚሆኑ ቅርንጫፎች አሉት ተብሏል የኢማን ክፍል ተብሎ የሚጠሩት ብዙ ናቸው ማለት ነው ባጭሩ ታዲያ ከነዚህ ስልሳ ከምናምን ወይም ሰባ ከምናምን ከሚደርሱ ክፍሎቹ መካከል ፈአዕላሃ ከፍተኛው የኢማን ክፍል የትኛው ነው ከተባለ፣ ቀውሉ ላ ኢላሃ ኢለላህ የሚለው ምስክርነት ነው። እንደ ላ ኢላሃ ኢለላህ ከፍተኛውን የኢማን ቦታ የያዘ አንድም የለም ማለት ነው። ከኢማን ቅርንጫፎች ከኢማን ክፍሎች ሁሉ ትልቁ